ብሩክንና ሀይሚዬን በውስጥ የምታገኟቸው የቅርብ ወዳጅ ካላችሁ ቢያንስ እስኪ ይሄ ነገር እንዲያጥር እንዲያሳጥሩት ምከሯቸው ማለት ነው። ለምን ሁለታቸውም መስመር እየሳቱ ስለሆነ ስራ እንኳን ቢሆን በዚህ ልክ የወረደ ነገር መመላለሱ ተገ ሀይሚና ቡራን ስጠብቅ ቆይቼ መጠው ማለት ነው። እንዲሁም የሆነ ነገር ላደርሳችሁ ነው የመጣሁት ሸራ ይደራረጉም እኮ በፈጣሪ ነገሩን እያመረሩት እንዳይሆን ማለት ነው። እና ዛሬ እንግዲህ ብሩክ አነጋገር ላይ ችግር አለበትና በጣም ማለት ነው። እኛ ያው ሁሌም አንዳንዴ ስለምናይ ዝም ብለን ነው የምናልፈውና ነገር ግን ይሄ ደግሞ በጣም እንዴት ነው ሰውን ከሰው እያባላ ይገኛል ማለት ነው የብሩክ እናትም ተዘግዝቃ እየተረገጠች ትገኛለች ህሙሽዬ ማለት ነው እባካችሁን ብሩክን ዘግዝቁ እንጂ ህሙሽዬ ምን አረገች እሷ መታ ቪዲዮ አልሰራች ችግራችሁ ከብሩክና ከሀይሚ ከሆነ ሀይሚና ብሩክን ዘግዝቁ የሀይሚንም እናት አትዘግዝቁ የብሩክንም እናት አትዘግዝቁ ባካችሁ ማለት ነውና ነገሩ እንግዲህ የዛሬው በጣም ከባድ ነው። እውነት ለመናገር ማለት ነው ማለት ከባድ ነው ስላችሁ የሚመላለሱት ነገር ማለት ነው። ጭቅጭቁ የተለመደ ነው እንዳለ ሆኖ፣ እኔ ቪዲዮም ሰርቻለሁ ማለት። እኔ ዝም ብዬ ያው አንድ ቀን ሁለት ቀን ነው ቢቀራቸው ከዚህ በኋላ ነገሩ ይቋጫል በሚለው ዝም ብዬ ነው ስቄ የሚያለፍኩት ማለት ነው። ምክንያቱም ሁሌም አንድ ወር በላይ ጭቅጭቅ በጣም ይሰለቻል። ለኦዲንስ ራሱ ክብር የሚባል ነገር የለም በፍጹም ማለት ነው። እና ኦዲንስ እውነት ለመናገር ሀይሚና ብሩክ ለኦዲንስ ክብር ሊኖራችሁ ይገባል እንዴ! ኦዲንስ እኮ ነው እዚህ ያደረሳችሁ እንዴ! በነሱ በቃ በአንድ ስልክ፣ በሁለት ስልክ፣ በአላቸው ስልክ ሁላ፣ በላፕቶፕ፣ በአይፓድ በአላቸው ሁላ እኮ ነው ቪዲዮችሁን የሚያዩላችሁ የምር ማለት ነው። እንዴ ለምሳሌ ሁለት ቻናል ሶስት ቻናል ያለናውን በዚያ ነው የምናይላችሁ እና ለኦዲንስ ክብር ሊኖራችሁ ይገባል። ለምሳሌ ቡራ ባለፈው እስካሁን ሁሉንም ኦዲየንስ ነበር እንትን የምል፣ አሁን ግን የሚወደኝም ብቻ ነው የምወድ ሲል ነበርና፣ ልክ አይደለም። በቃ ለኦዲየንስ ክብር ሊኖራቸው ይገባል። ብሩክ ድም አነጋገርክን በጣም አስተካክል። እስከ መቼ ድረስ ነው በቃ ሀይሚን ፕራንክ ስታደርግህ የሆነ ነገር ስትናገርህ? ሀይሚ የምትናገረው ባለው ባለው ወቅታዊ ባለው ሁኔታ ነው የምትናገረው። ማለት ለምሳሌ ዛሬ ስለ ሊንዳ ሊንዳን ወክላ ነበር ስትናገር የነበረው ው ለምን ቀረሽ ምናምን ብላ የሆነ ነገር ብሩክን ለመናገር ነበር የፈለገችው። ብሩክ ደግሞ እንዳንቺ ስራ ፈት አይደለችም በማለቱ ብዙዎቻችን ቅር አሰኝቶናል፣ ግን ቦራ እንደዚህ ንግግር አይችልም እያልን ነው የምናልፈው ና ይሄን ነገር ግን መቅረፍ አለበት ማለት እስከ መቼ ነው በቃ? ነገራቶችን እንዴት ነው በማስረዳት ነው ማሳመን ያለበት እንጂ በመሳደብ አይደለም። ሀይሚ እጅግ በጣም ታታሪ ከሚባሉት የሴቶች በላይ የስራ ሰው ናት። ይሄ ምንም ጥያቄ የለውም። ጥያቄ ስለሌለውም እኛ አልፈ ነዋል ማለት ነው። ነገር ግን ይሄን አስመልክቶ አሁን በቃ ኦዲንስም ከኦዲንስ እየተባለ ይገኛል። የምሬን ማለት ነው ማለት ብዙ ሰው አይደለም እንኳን ብሩክን ማለት ነው ትክክል ናቸው። ኦዲንስ አሁን ሀይሚ የስራ ሰው ናት ብለው የሚከራከሩት መቶ ፐርሰንት ትክክል ናቸው። አይደለም እንኳን ብሩክ አንተን ማለት ነው በጣም ብዙ እነሀሰንን እና ሙቪን ብዙዎቹን እየተሰደበች ምን እያለች መቶ ሺህ ያስገባች ሀይሚ ናት እና የስራ ሰው ናት። ሶ አሁን ይህንን ቡራን ባነጋገሩ በቃ ማስረዳት አይችልም ማለት ማስረዳት ማለት ማሳመን አይችልም እንጂ እንዴት ነው ሀይሚ ሀይሚ የስራ ሰው መሆኑን በጣም ሕፃን ልጅ ራሱ ይመሰክራል ማለት ነው። እና እንዲ ወንዲ ቢያያት እንኳን በቲቪ ማለት ነው። ስለዚህ ቡራ ንግግርህን አስተካክል። ሁለታችሁም ለኦዲየንስ ክብር ይኖራችሁ። ሀይሚም ማለት ነው፣ ሀይሚም የምትናገሪው ቃላት ማለት በቃ ቡራን ለማናደድ ሻንጣ ሀንጥ ለመጣ የት ቀረች የት ገባች፣ በቃ ካልመጣች አልመጣችም ባለው ነገር ተናግረሽ ማለፍ ነው። ሁለታቸውም ብሽቅሽቅለቅ እንዴት ነው መበሻሸቅ ላይ ነው ያሉት። ስለዚህ አሁን ኦዲየንስ በጣም እንዴት ነው እየተጋጨ ይገኛል እና ለእነሱ እምለው ነገር ቢኖር ሀይሚና ብሩክ እንደዚህ የመረረ ነገር ወደ መለያየት እየመጡ ቢሆን ሀይሚን ቤተሰብ አላት አደለ እንዴ? እነ አብርሽን የመሰሉ ወንድሞች አሏት። ዝም ብለው አያዩ እናይፋሉ። ብሩክንም ደግሞ በቅርብ ርቀት እየተከታተሉት ያሉ እነ ሀብትሽ እነ መላኩ አሉ። አሁን ቤተሰብ እንዲያረገ ነው ቤተሰብ እንዲያረጉ ነው። በተለይ በቡራ ቤተሰብ የሆነ በቃ ጥሩ ስሜት የሌለው ምናምን እየተባለ እናያለን። ሚዲያ በተለይ የመላኩ ሚስትህት ምናምን የምትባለው ሊዲያ ማ ነው የምትባለው። ስለነሱ ስለነሱ እኛ ምንም አያገባንም። እኔ የምናገረው ሀይሚና ብሩክን ብቻ ነው። በሚሰሩት ነገር ወክ የምናገረው ማለት ነው። እነሱ ሌላ ነገር ወንጉ ነው። ሌላ ነገር ቢያመጡ በቤተሰብ እኔ አልገባም። በቤተሰብ በእሪል ቤተሰብ እኔ አልገባም። ለምሳሌ ሀብትሽ እንዲህ ለብዬ ሀብትሽ ሊወቀስ አልችልም ማለት ነው። ምክንያቱም እኔ የምሰራው በሀይሚና በቡራ ነው። እነሱን በሚሰሩት ብቻ ነው መናገር የምችለው። በቤተሰብ ጣልቃ አልገባም ማለት ነው፣ ስለማያገባኝ ማለት ነው። አሁን ደግሞ ሀይሚና ቡራ መገናኘት የለባቸውም። ሀይሚ በፍጹም ብሩክን ማግኘት የለባትም እያላችሁ ነው ማለት ነው እንዴ? እንደዚህ ብትሉ ትችላላችሁ፣ እንችላለን። በሚሰሩት ዛሬ በሰሩት ቪዲዮ ነው እንጂ አስተያየት መንሰጥ የምንችል። የሀይሚን ሕይወት እኔ ልኑርላት አይባልም። ራሷ ነው የምትወስነው። ሕፃን ልጅ አይደለችም። ብሩክም ሕፃን ልጅ አይደለም። የራሱን ኑሮ ራሱ ነው የሚወስነው እንጂ እኛ መስጠት ያለብን አስተያየት በሚሰሩት ቪዲዮ ብቻ ነው። ለምሳሌ ዛሬ ዛሬ በሰጡት ለምሳሌ ብሩክ ንግግሩ ልክ አይደለም፣ ስተት ነው። ሀይሚ የስራ ሰው ናት። ሁለታቸው የሚመላለሱት ቃላት በጣም ነው የሚደብር የወረደ ማለት ነው። ያኔ በቃ ለመበሻሸቅ ማለት ነው። እና ነገራቶችን ማስተካከል ያለባቸው እራሳቸው ናቸው። የሚሰሩት ስራ ስለሆነ ነው እንጂ ስራ ባይሆን ማንም ቤተሰብ የሌለው የለም። ቡራም ቤተሰብ አለው። ሀይሚን ቤተሰብ አላት። ሰው ቁመው አያውም ነበር። ስለዚህ ፎቶ ትዘቅዝቁ የሀይሚን ስለዚህ የቤተሰብ ፎቶ አትዘግዝቁ። ሀይሚና ቡራን የምትቀርቧቸው በውስጥ የምታወሯቸው ሰዎች ካሏችሁ ነገሩን እንዲያሳጥሩ ብቻ ንገሯቸው እንጂ ሀይሚ ቡራን ከዚህ በኋላ ማግኘት የለባትም ብለን እኛ መወሰን አንችልም፣ መብትም የለንም። ምክንያቱም ሀይሚ የምትኖረው የራሷን ህይወት፣ የምትመረው ራሷን ጠንቅቃት ታውቃለች፣ ስራም ቢሆን ማለት ነው። ብሩክም የሚኖረው የራሱ ላይፍ እራሱ ነው። ስለዚህ ሀይሚን እንዳታገኛት ማለት አንችልም። የራሳችሁን ራሳችሁ ህይወት ነው።